ለአንድ ሀገር የምግብ ፍጆታን በራስ አቅም መሸፈን የምርጫ ጉዳይ አይደለም፣ ይልቁኑ የሉዓላዊነት፣ የዲፕሎማሲ አቅምና የመደራደሪያ ነጥብ እንጂ። በዚህም ሀገራት አንድም የመግዛት አቅምን በማሳደግ ሁለትም አብዝቶ ማምረትን ቀዳሚ አጀንዳ በማድረግ ይህን ፍላጎት ለመሸፈን ጥረቶች ያደርጋሉ። ከሁለቱ ባንዱ መንገድ የሀገር ውስጥ የምግብ ፍጆታን በራስ አቅም መሸፈን ከሌሎች አለመጠበቅና ራስን መመገብ የሉዓላዊነት ማስከበሪያ መንገድ፣ የዲፕሎማሲ ማዕከልነትን ማረጋገጥ ጭምር ነው። ለዚህ ማሳያው ብዙ ነው። ለምሳሌ የቬትናምን ጉዞ እናንሳ። ኦልሞስት ከዓለም ላይ በሰባቱ ምግብ አቅርቦት ራሷን ሙሉ በሙሉ ወደ መቻል አክስ ላይ የደረሰች ሀገር ናት። ቬትናም በምግብ ራሷን መቻላ የዲፕሎማሲዋን ጉዞ ሁሉም ደጇን የሚጠና ሁሉም ደግሞ ከእሷ የሚቀበል የምትልክ የሚላክላት የምትደመጥ የምታዳምጥ ሀገር ያደረጋት የምግብ ሉዓላዊነት ነው። ታዲያ ይህ ሳይሆን ቀርቶ በዚህ የዓለም ስርዓት ውስጥ ዜጎቿን ለመመገብ እጇን የምትዘረጋ ሀገር ሉዓላዊነቷ፣ እንዲሁም በዓለም መድረክ የመወሰን አቅሟ ጥያቄ ውስጥ ይገባል። በምግብ ጥያቄ የታጀበ የዲፕሎማሲ ስራ ባለበት ተሰሚነት፣ ተፈላጊነትና ቅቡልነት የሚሉት ቃላቶች ቦታ ይኖራቸው ሉዓላዊነት ጽንሰ ሐሳብ እጅግ በጣም ሰፋ ያለ ከሀገር ክብር ነፃነትና ሉዓላዊነት ጋር የተሳሰረ ነው። ሀገር ሉዓላዊነትን ማንሳት አትችልም ነው። የምግብ እጥረት ጦርነት ነው፣ ነው ያንበረክካል ታንሳለ። በዓለም መድረክ ውስጥ ትንሽ ያረጋሃል ነው። ኢትዮጵያ ጸጋዎች የበዙላት ሀገር ብትሆንም እንኳ እነዚህን ጸጋዎች በሚፈለገው ደረጃ ሳት ሳታለማ በመቅረቷ ለምግብ እጃቸውን ከሚዘረጉ ሀገራት መካከል ሆና ቆይታለች። ይሁንና ይህንን ለመለወጥ በምግብ ራስን ለመቻልና ከተረጅነት ለመላቀቅ የተሰሩ ስራዎች ውጤታቸው ከአሁኑ መታየት ጀምሯል። ከተረጅነት ወደ አምራችነት በምናደርገው ጉዞ ውስጥ የወዳጆች ቁጥር በብዛት ነው የበዛው ከኛ ቀጣይ መጻኢ እድል ጋር የማደራደር አቅም ስለጨመረ የኢትዮጵያን ቀጣይ 10 20 ዓመታት ውስጥ ካልኩሌት አድርጎ የመጡ የኢትዮጵያ የምግብ ራስን መቻል ለኢትዮጵያ ለሉዓላዊነት ማረጋገጫ ብቻ ሳይሆን ቀጠናውን ወደ ሌላ ሄጀሞኒክ መቀየር ስለሚችል የምንጠራ አደረገን። ለምሳሌ የእኛን ጂኦፖለቲክስ አይተ ጂኦግራፊውን አይተ ከሆነ ተደራሽነታችንና እኛ እያደረግን ነው ያለው በምግብ ራስን መቻል የእኛን የዲፕሎማሲ ምዕራፍ ከፍቶታል። ነው አሁን ሊቀያየር በሚችል የፖለቲካ ስርዓት ውስጥ እንኳ ብንሆን፣ መንግስታት ይሄዳሉ ይመጣሉ። የእድላችንን ጉዳይ ግን ረጅም አድርጎታል። ሊለማ የሚችል መሬት በየስርቻው አለ። እያንዳንዱ ክልል ቅድም ስለ ወረዳ እንስቻለሁ። እያንዳንዱ ክልል ላይ ያለው እያንዳንዱ ዞን በቃ አገሪቷን መመገብ ይችላል። ሰብአዊ ድጋፍን ብቻ አይደለም አገሪቷን መመገብ ይችላል። ኢትዮጵያም የጀመረችው መንገድ እመቃቅምን ተጠቅሞ አብዝቶ ማምረትን የተከተለ ነው። ባለፉት ቅርብ ዓመታትም የሀገር ውስጥ ምርታማነትን ለማሳደግ ተግባራዊ የተደረጉ ኢኒሽቲቮች በምግብ ራስን ለመቻል ለተጀመሩ መንገዶች መሰረት የጣሉ ናቸው። የምግቤን ከደጄና የሌማት ትሩፋት ንቅናቄ የስኬቶች ማሳያ ናቸው። እናንተ ቤት ያለውን እና እኛ ቤት ያለውን ከደመርን፣ ቫራይቲውን ልዩ ልዩ ካደረግን ኤክስቼንጁ በእኛ መካከል ይሆናል፣ ለእኛ ይጠቅማል። ሲደመር ሲበዛ ሲለቀም እንደ ሀገር ደግሞ ሰርፕለስ ይሆናል፣ የሀገሩን ዲማንድ ይሞላል። ከዛ ደግሞ ኤክስፖርት ይሆናል። በማሳዎቻችንም በደጆቻችንም ያሉ እድሎች በሙሉ በዚህ በምግብ ራስን መቻል ውስጥ ትልቁ ሚና ይወስዳሉ ነው። አርጀንቲናን ማንሳት እንችላለን። አርጀንቲና ያላትን መሬት ኳርተሩን ያክል በፋሚሊ ሆልደሮች እጅ ነው ያለው። ኡራጋይ ማንሳት እንችላለን። ትንሽዬ ሀገር ሶቢያ ቢን ከዓለም አንደኛ ኤክስፖርተር ነች። ሁሉም በደጁ አምርቶ ለቅሞ አንድ ላይ ሲመጣ ነው ያንን የሆነው ለሀገር ውስጥ ምርታቸውም። ስለዚህ በእኛ ደጆች ያሉ በሙሉ እድሎቻችን ብቻ ሳይሆን ሉዓላዊነቶቻችን ናቸው። የምግብ ሉዓላዊነት ጥሩ ምሳሌ ብለን የምንወስደው የሌማት ትሩፋት ነው። ምክንያቱም በሌማት ትሩፋት ላይ ቤተሰብ ምን ማምረት እንዳለበት ይመርጣል። የመረጠውን ያመርታል። ያመረተውን ይመገባል። ስፈልግ ደግሞ ያመረተውን ወደ ገበያ ያቀርባል። ስለዚህ ማምረቱንም፣ መመገቡንም፣ ማሰራጨቱንም ለገበያ ማቅረብም ተቆጣጥሮታል ማለት ነው። ስለዚህ በቤተሰብ ደረጃ ሉዓላዊነቱን አረጋግጠዋል እንደማለት ነው። የነዚህ ጥረቶች ድምር ራስን መመገብ ሲሆን ለሌሎች መትረፍም ነው። ይህ በአሁኑ የዓለም ስርዓት ውስጥ ብሔራዊ ጥቅምን ማስጠበቂያ ብቻ ሳይሆን ታማኝ ወዳጅን ማብዣ መንገድ ነው። አቡካዶን አብዮት ማየት እንችላለን። እንዴት ኤክስፖርት እየተደረገ እንዳለ በኢትዮጵያ ሂስትሪ ለመጀመሪያ ጊዜ ያለንን እድል ሉዓላዊ ነው የምንለው የሀገር ውስጥ አቅርቦታችንንና የዲፕሎማሲ ስራ የምንሰራበት ቱልስ ነው ነው። አሁን ወደምትልክበት አገር ያለህን ግንኙነትህን የህዝብ ለህዝብ ትስስርህን የዲፕሎማሲ ትስስር የምንለው ማለት የፖለቲካ ግንኙነትህን፣ ሌሎች ተጓዳኝ የሆኑ ጉዳዮች በሙሉ በዚህ ውስጥ ስለሚጠቃለሉ የምግብ ሉዓላዊነት ባልኩ ልክና ቁመና የሀገር ማንነት ስለሆነ በዚህ እይታና ምልከታ ከታየ ሪል ሉዓላዊነት ያለው በምግብ ራስህን ስትችል ነው ነው።